ጋሽዬ ወደ ሸገር ገብተዋል። እንግዲህ ድራማውን ሊጠናቀቅ ነው ማለት ነው። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የማአዚ የመሪዋ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? የበጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች የኔ ምርጣ ምርጦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ትናንትና እንግዲህ ኤፍሬም አንድ ቪዲዮ ለቆ ነበረ። ጋሽዬም እየተቆጣ ነው። እናታችንም በአብርሽና በሩታ ምክንያት በጣም እየተናደደች እየታመመች ነው ያለችው። እናም እኔ ወደ ቦታ ጅራ መሄድ አለብኝ ብሎ ነበረ። ነገር ግን በዛሬው ዕለት ጋሽዬ ወደ ሸገር መጥተዋል። ስለዚህ ጋሽ የመጡ ማለት ደግሞ የድራማው መጠናቀቂያ አንድኛው አካል ነው ብዬ ነው የማስበው እኔ እንደተረዳሁት ከሆነ። ከዛም ባለፈ ደግሞ በፍቅር ቻናል ላይም ድጋሚ ቪዲዮ ለቀዋል። አብርሽና ፍቅር እንግዲህ የነበረን ግንኙነት እህትና ወንድም እንጂ ሌላ ግንኙነት የለንም፣ እንድታውቁልን የምንፈልገው ነገር ብለው ሁለቱም እንግዲህ ግልጽ አድርገው ተናግረዋል። ፍቅርም ደግሞ የተሰማትን ስሜት ለሩታና ለፉፉ ለማብራራት ሞክራ ነበረ። እነሱ ግን ሊረዷት አልቻሉም። እኔ ግን በደንብ አውቃለሁ ድራማ እንደሆነ ከአብርሽ ጋር ምንም አይነት ግንኙነት እንደሌለሽ ሙሉ በሙሉ አውቃለሁ። እኔ ፍቅርዬ ማብራራትም አይጠበቅብሽም። ከዛ ባለፈ ደግሞ አብርሽ የተናገረው ነገር አለ። እናንተን ለማዝናናት ብዙ ነገር ሳደርግ ነበረ፣ እናንተ ግን መጥፎ መጥፎ ኮሜንት እያስቀመጣችሁ በጣም አስቀይማችሁኛል፣ ምናምን ወዘተ እያለ ይገኛል ማለት ነው እና በነገራችን ላይ የምሰሩት ስራ ምንም ምንም የሚያዝናና ወይንም የሚያስቅ የሚያስተምር ስራ የሰራችሁት ነገር ምንም የለም በተለይ አሁን ሶስት አራት ወር ጀምሮ ምንም ያዝናናላል ወይም ያስተምረናል የምንለው ነገር የለም አንድ ባንድ ዝሙትና ዝሙት ነበረ ሲሰሩ የነበረው። ሰው ሲናገር ለምንድን ነው የምትናገሩን ብላችሁ ኦ ትላላችሁ? እና ታዲያ ለምን ደግሞ አንናገራችሁ እንዴ? እኔ ማትቻችኋለሁ እኮ እውነት ለመናገር እኔ ቆም ያለሁ እኮ ስለ አብርሽ ስለ ሩታ ወይም ስለሌሎቹ መስራት እግዚአብሔርን እምላችሁ ምክንያቱም እየተሰራ ያለው ነገር ጥሩ ስላልሆነ ማለት ነው። ችግር የለም እኔ መጥፎ ነገር ከምናገር ለምን በእነሱ መስራት አልተውም ጥሩ ነገር እስከሚያመጡ ድረስ ብዬ ጸጥ ብያለሁ። የስንት ጊዜ ነው ስለነሱ መስራት ከተውኩ። እንደውም አንዳንድ ጊዜ የሆነ ነገር የሆነ ነገር እላለሁ እንጂ በመሀል ላይ እየገባሁ እና ይሄ ነገር እኔ ቢቆም ደስ ነው የሚለኝ። ጋሽዬ መጡ ማለት ደግሞ ይሄ ነገር ያበቃለታል፣ ያበቃለታል። በዛ ላይ ደግሞ እህቶቻችን በእናንተ ምክንያት እየተላቀሱ፣ እኔማ ቲክታክ ላይ እየተቆረጠ እያየሁ ነው። እና በጣም ነው አላቅም። ብቻ እኔ ምን እንደምል ማለት ነው ምን እንደምል አላቅም። ቲክታክ ላይ በተለይ ተቆራርጦ የሚፖሰት ነገር የምሰማው ነገር እህቶቼ እኔ እናንተን እንዴት ብዬ እንደምገልጻችሁና ምን እንደምላችሁ ራሱ አላቅም። ቢያንስ ለራሳችሁ ልትሆኑ ይገባል። እነሱ ለእናንተ ምንም አይነት ስሜት ሳይኖራቸው፣ ምንም አይነት ክብር ሳይኖራቸው እናንተ በዚህ ልክ ማለት ነው ገንዘባችሁን፣ ሰዓታችሁን፣ ጊዜያችሁን ብዙ ነገራችሁን መስዋዕት እያደረጋችሁ አላቅም። ከሌ ከሌ ከሌ ማለት አልችልም። እኔ በኩሌ የእውነት ነው የምላችሁ ፈጣሪ ልቦና ይስጣችሁ፣ ለእናንተ ማስተዋሉን ይስጣችሁ። ለራሳችሁ ሆኑ፣ ለራሳችሁን ንቁ። ለምንድነው የማትነቁት? እናንተ መንቃት አለባችሁ። የሚሰራው ነገር ድራማ ነው። ምንድነው የሚያስጨንቃችሁ? ምንድነው ለእነሱ የሚያስለቅሳችሁ? ምንድነው ይሄ ያክል ለእነሱ እንደዚህ የምትሆኑት ነገር? በጣም ነው የሚያስጠላው ማለት ነው። እና እኔ ጋሽ ያሁን ሄዶ ይሄ ነገር እርግጠኛ ነኝ። በቃ በቃ አለቀ እኮ አሁንማ፣ አብርሽና ፍቅር ተናገሩ ማለት ነው ጋሽዬ። አሁን ነገ ቪዲዮ ይለቀቃል። ከጋሽዬ ጋር አብርሃም ጭምር ወደ ነበሩበት ይመለሳሉ ማለት ነው። እኔ እንኳንም ያብቃ ነው የምለው። ይሄ ነገር ይሄ ድራማቸው ያብቃ። ግን ድጋሚ ግን ቤተሰብን ማስገባት የለባችሁም እዚህ ነገር ውስጥ ቤተሰብን አታስገቡ። እናንተ እንደጀመራችሁ እናንተ ተወጡት። በዛ ላይ ደግሞ ለምትሰሩት ስራ ሰው ሲናገራችሁ ለምን ትናገሩኛላችሁ ብላችሁ ያዙኝ ልቀቁኝ ማለት አችሉም አችሉም። ጥሩ ስራ ብትሰራማ ጥሩ ነገር ብታደርግማ፣ አብርሽ ዛሬ በስመ አብ ሲያስደስት፣ የዛሬው ፕራንክ ብለን እንስቃለን እንጫወታለን፣ ወይንም ደግሞ እንማርበታለን። ነገር ግን ምንም የሚያስተምር ነገር አይደለም የሰራው ስራ። እንዴት ነው ዛሬ ራስን እንደ ንጹሕ አድርገህ እንደዚህ የምትናገሩኝ? እኔ እናንተን ለማዝናናት ብዬ የምትለው ነገር እና መተጋገዝ ካለባችሁ ተጋገዙ። ከፍቅርም፣ ከሩታዬም፣ ከሁሉም ጋር ሩታ በእርግጥ ያው ሚስትህ ናት ሚስተናትሚስትህ ናት ለትዳርም ክብር ሊኖር ይገባል አንተም እሷም ትዳር ምንድን ነው እናንተ ጋ አሁን ዝም ብዬ ሳስበው እናንተ ጋ ያለው ትዳር ምንድን ነው ሁሌ ጸብ ሁሌ ሌላ ፍቅረኛ መያዝ ሌላ ሴት ጋር መሄድ ይሄ እኮ ነው የእናንተ ትዳር እና መስተካከል አለበት እውነት ነው እንደ ተመልካች እራሱ ምን ይላችኋል እዚህ ጋር እኮ ህፃን አይደለም የሚመለከታችሁ በጣም ትልልቅ ሰው ነው የሚመለከታችሁ ሩታ ደግሞ እናንተ እርጉዝ ናት እንዲ ሆዷ ሞላ ሞላ ብሏል ዛሬ የሆነ አይታችኋት ከሆነ የሆነ ሆዷ እራሱ ዝብጥጥ ያለ ነገር አለው። እንደ አርግዛ በተገላገልን። እውነት ነው የሚላቸው እርፍት ካረግዘች አረግዘች ነው በቃ ግልግል ማለት ነው። የሆነ ስብስብ በሉ እና ተቀመጡ እስኪ እንደ ባለት ዳር ተሰብሰቡ። ሴት ልጅ ሰብሰብ ስትል ነው ደስ የሚለው። ወንድም እንደዛው ያንተ እኮ የባሰ ነው የባሰ የእናንተ ድራማ ደግሞ በቃ አንተ ወይም አንቺ ብዬ ለይቼ እንትን አላችሁ። አምስት ስድስት ናችሁ ስድስታችሁም አበጻችሁት ቁም ነገር ማለት ነው። እና ይህ ነገር መቆም አለበት። በቃ በጣም ነው የሚደብረው። እውነት እንግዲህ ፉፉዬ የምዘጋየ የሆነው ሩታም፣ ዛሬ በቃ ፍቅር የምትለውን ነገር ምንም ሊቀበሉ አልቻሉም ማለት ነው። በቃ ምንም ያው ሲሰራ የነበረው ሁሉም ድራማ እኮ ነው ድራማ ነው ድራማ እንደሆነ እናውቃለን። ግን አሁንም ደግሞ ነገሩን ለማስረዘም ባትሞክሩና ያለውን ነገር እዛው ካት አድርጋችሁ ብታስቆሙት አሪፍ ነው። በራሳችሁ በሌላ አይዲያ ነው ፕራንክም ስትሰሩ ደግሞ ጥሩ ጥሩ ፕራንክ። ድሮ እኮ አብርሽና ሩታ ቆንጆ ቆንጆ ፕራንክ ትሰሩ ነበረ። አሁን ተበላሻችሁ እንጂ ማለት ነው። እውነት በጣም ነው የሚደብረው እንደዚህ አይነት ነገር እና ለማንኛውም ለሁላችንም ልቦናና ማስተዋሉ ይስጠን። ጋሽዬ እኔ እኮ ጋሽዬ እውነት ለመናገር ማለት ነው ከልጆቹ ይልቅ ጋሽዬ አራዳ ናቸው። በጣም አራዳና ጎበዝ ናቸው። ጋሽዬ በቃ የገባቸው የገባቸው እኔ ልጆቻቸው ወላ አብርሽ ወላ ኤፍሬም ራሱ ተውት እስኪ። እንደው ግን ጋሽዬ ግን አስተሳሰባቸው፣ ፈጣንነታቸው ራሱ የሌለ ነው በቃ የሌለ እና እውነት ጋሽዬ እንደ ይሄን ነገር ያቆሙልን። እንደ እናንተም እየተሰደባችሁ እኮ ነው፣ ቤተሰብ ራሱ እየተሰደበ ነው በእነሱ ምክንያት። በጣም ነው የሚያስጠላው እንደዚህ አይነት ነገር፣ እኛም ሰለቸን። ቆይ አንድ ልጅ ማለች እዛ ቲክትራክ ላይ አንድ ልጅ አለ። እኔ እሷንማ ሶሻል ሚዲያ ላይ ሳይሆን በውስጥ ነው ማውራት የምፈልገው፣ በውስጥ ወደ ራሷ እንድትመለስ ማለት ነው።